ከሰባት ዓመት በፊት የተጀመረው ዝንባሌ ድባብ እውን እንዲሆን ለማድረግ ከሚያስችሉ ሀብቶች መካከል አንደኛው ቀይ ባህር ነው፣ ሁለተኛው ውሃዎቻችን ናቸው። ከዛም የአባይ ውሃን መውሰድ እንችላለን። ስለ አባይ ውሃ እያወራ ስለ ቀይ ባህር ልታወራ አይገባም ዝም በል ሊባል አይችልም ማለት ነው። አጀንዳው አሁን ምን ሆነ የወጣቱ ሆነ አጀንዳው የምሁራኑ ሆነ አሁን የአርሶ አደሩ ሆነ ያርብቶ አደሩ ሆነ ይሄ መንግስት ይሄን አጀንዳ አምጥቶ ቴብል ላይ አርጓል ኢኒሽየቲቭን ወስዶ ጉዳዩ እየቀጠለ ነው። የወደ ባለመኖር የትራንስፖርት ኮስቱን ማናር ብቻ ሳይሆን እያንዳንዱ የኢትዮጵያ ዜጋ ላይ የራሱ የሆነ ኔጌቲቭ አሻር አለው። ኢቭን ኢምፖርት ኤክስፖርቱንም ጭምር ነው የጎዳው። በአለም ገበያ ተወዳዳሪ የማን ሆነው አንዱ የኢፊሽንሲ ችግር ስላለብን ነው። እቃዎቻችን ለዓለም ገበያ በጥራት አይደርሱም በዋጋ ተወዳዳሪ አደሉ። ምክንያቱም ትልቁን ዋጋ አሁንም የሚወስደው ምንድን ነው? ትራንስፖርት ኮስት ነው። ትልቁን ዋጋ የሚወስደው ኤፊሽንት አደለ ነው። በሎጂስቲክስ ኢንዴክስ በጣም ዝቅተኛ ከሚባሉ ሀገራት የኛ ሀገር ነው የምትጠቀሰው። አንዱ እዚህ ዝቅተኛ ወለል ላይ እንድትቀመጥ ያደረጋት የፖርት አክሰሱ ስለሌለን ነው የሚለውን በደንብ ማየትና መገንዘብ ያስፈልጋል ማለት ነው። የባህር በር ጥያቄን ከኤርትራ ውጭም ሪፍሬም ማረግ መቻል ያለብን ይመስለኛል፣ እንደ ሀገር። ኦፍ ኮርስ ሂስቶሪካል ራይት የሚለው ነገር እንዳለ ሆኖ ከኤርትራ ውጭም የባህር በር ጥያቄን ሪፍሬም ማረግ ያለብን ይመስለኛል። ሌላ አማራጭ አገኘን ማለት ከኤርትራ ጋር ያለው ያልተዘጋ ምዕራፍ ያበቃለታል ማለት ባይሆንም፣ ወደርንም ጠላንም ሪኮንፊገሬሽን ኦፍ ፓወር አለ እዚህ ቀጠና ላይ ሪኮንፊገሬሽን ኦፍ ዲሞግራፊክ ሪኮንፊገሬሽን አለ፣ ፖለቲካል ሪኮንፊገሬሽን አለ። ስለዚህ ያንን ሪኮንፊገሬሽን ዲክቴ ሎኬት ማድረግ የሚያስችለንን ፓወር ቢልድ አፕ ማድረግ አለብን። ያንን ከምናደርግበት አንዱ አማራጭ የባህር ኃይላችንን ሪስቶር ማድረግ ነው። ሁለት ኦፕሽኖች አሉ። የመጀመሪያው ነገር በከሁለተኛው የዓለም ጦርነት በኋላ የተባበሩት መንግስታት ድርጅት ኢትዮጵያ እና ኤርትራን በፌዴሬሽን አንድ ላይ በሚያዋህድበት ሰዓት ውሳኔ ቁጥር 390 1950 የሚባለው ላይ በብዛት ሰነዱም ሲታይ ብዙ ሀገራቶች ኢትዮጵያና ኤርትራን በፌዴሬሽን እንዲዋሃዱ ካደረጉበት ዋነኛ ምክንያት የኢትዮጵያ ተፈጥሯዊና ታሪካዊ ባህር በር ባለቤትነት በሚል ስፔሲፊክ አድርገው አሰብንም ጭምር ሜንሽን ያደረጉ አገራቶች ስላሉ ያንን እንደገና ክሌም አድርግ ልታደርግ ትችላለች፣ ራሱ እንችላል። ሌላኛው ከዛም በኋላ በ2010 የኢትዮ ኤርትራ ድንበር የኮሚሽኑ የድንበር ኮሚሽን የወሰነው ውሳኔ መንግስት እንዳለ ይፈጽማልም የሚል ቃል ስለተነገረ አሁን የሚያስፈልገው ነገር ይህንን ነገር ሁሉ ሪቪው ለማድረግ እስከ ዛሬ የኢትዮጵያ የኢትዮ ኤርትራ የድንበር ኮሚሽን የወሰናቸው ውሳኔዎችንም አጠቃላይ እዚህ አካባቢ ጋር የኢትዮጵያና የኤርትራ መለያየትን ተከትሎ የነበረውን ስቴት ሰክሴሽንን ለአንዴና ለመጨረሻ ጊዜ እልባት ሊሰጥ የሚችል የዓለም አቀፍ ህግ ክርክር ማድረግ መቻል አለባት። ዲፕሎማሲ ቶኪንግ ፖይንታችን የመነጋገሪያ ነጥቦች የምንላቸው ተቀይረው የቀይ ባህርና የህዳሴ ግድብ ጉዳይ አትዘፍሮንት መጥቷል ማለት ነው። ከዛ ውጪ አጀንዳ ተቀባይ ነበርን በዲፕሎማሲ መስክ አጀንዳ ሰጪ ሆነናል አሉ ወርውረናል አጀንዳውን ኢትዮጵያ ግድቡን ጨርሳለች ከዚህ በኋላ ምንም የሚያሰጋት ነገር የለም ሶ የቀይ ባህር ጉዳይ በዛው የሚቀጥል ይሆናል ፕሮአክቲቭ ዲፕሎማሲ ለመከተል እየሞከርን ነው የኢትዮጵያን የቀይ ባህር ተፈጥሯዊ ጂኦግራፊክ ኢኮኖሚክ ሂስቶሪካል መብቶች በገሃድ እየገለጽን ነው። ሶ የዓለም አቀፍ ሚዲያዎች፣ የዓለም አቀፍ መድረኮች ኢሹ ማድረግ ተችሏል። ዓለም አቀፍ የውሃ ሀብቶች ኢኮኖሚያዊ ጥቅሞች አላቸው ነው የኢኮኖሚ ፍላጎት አለን ነው። አንደኛውና ዋነኛው ኢኮኖሚያዊ ፍላጎቱ በጣም ሰፊና ብዙ ነው። ከዛ ባለፈ አካባቢ ጥበቃ ላይ ኢትዮጵያ ባህሮች ላይ ያላትን ይገባታል። ሌላኛው ደግሞ የባህር ላይ ደህንነት፣ በነዚህ ጉዳዮች ላይ የባህር ላይ ደህንነት ይመለከተናል። ባህር ውስጥ ያሉ ሀይሲ ትላልቅ ውቅያኖሶችና ባህሮች ውስጥ ያሉ ሀብቶች እኛንም ይመለከተናል። ኢትዮጵያ በትብብር ለመስራትና በዲፕሎማሲያዊ መንገድ በሰላም በሰጥቶ መቀበል መርህ መስራት እንደምትፈልግ ከጎረቤት ሀገራት ከቀጠናው ካሉ ቀጠናዊ ትስስሩንም ለማሳለጥ የባህር በር ፍላጎቷን የህልውና ጥያቄዋን ሰላማዊ በሆነ መንገድ ዲፕሎማሲያዊ በሆነ መንገድ ማራመድ እንደምትፈልግ እዛ ላይ በግልጽ አቋማን የገለጸችበት መድረክ ነበር። ሁለቱ የውሃ አካላት የሰሜን ምስራቅን የኃይል ሚዛን የማስጠበቅ አቅም ያላቸው ናቸው። እነኝን ሁለቱ የውሃ አካላት የተቆጣጠረ አካል የኃይል ሚዛኑን ማስጠበቅ ይችላል ነው። ኢትዮጵያ እነኝን ሁለቱን ውሃዎች እንዴት ነው መመልካት ያለባት ብለን ስናስብ አብይ ስትራቴጂ ያስፈልጋታል ማለት ነው። አብይ ስትራቴጂ የሚያስፈልግበት መንገድ የሀገሪቱ ሕልውና እድገት፣ ብልጽግና፣ ታሪክም ከነኚህ ሁለት ውሃዎች ቁርኝት ጋር የተገናኘ ስለሆነ እነኚህ ሁለቱ ጉዳዮች ላይ መስራት የሚቻል ከሆነ ሌሎቹን ጉዳዮች ማከናወን የሚቻልባቸው ድሎች ይፈጥራል ነው። የህዝቡን አስተሳሰብ፣ የወጣቱን አስተሳሰብ፣ የመሪዎቻችን የሁላችንም አስተሳሰብ የሚቀይር ስራ ኮንቲኒየስ መስራት መቻል አለብን። አስተሳሰብ ነው ጉዳዩ፣ ምክንያቱም አይዲያ ነው ነገሮችን የሚቀይረው ነው። ሌላው ግን እንደ ስትራቴጂ አባይ ላይ የጀመርናቸው ነገሮች አሁንም መቀጠል አለባቸው። ሬድሲና ናይላልን እንጂ ገልፍ ኦፍ ኤደንም መረሳት ያለበት አይመስለኝም። ያው በኤስትሪም በቅርበትም ማለት ነው። እዛም ላይ ስራዎች መሰራት ይኖርባቸዋል። መቀጠል አለበት ነው። የኢኮኖሚና ሌላው ይሄ የትብብር አካባቢ ጋር ያለው ነገር መቀጠል አለበት። ሚሊተሪያችን ከምንም በላይ መገንባት አለብን። ኢትዮጵያ ኤቪደንስ አላት ወይ ባህር በሮቿን በተለይ አሰብን፣ አሁን በተደጋጋሚ ክሌም እንደሚደረገው አለን ወይ የሚለው አለን። አንደኛ የኮሎኒያል ትሪቲዎች ኢትዮጵያ መቀበል የለባትም። ሌላው ኢትዮጵያ ኮሎናይዘር አይደለችም። ኮሎናይዘር ስላልሆነች ይህ የኮሎኒያል ናሬሽኑ ኢትዮጵያን የሚሰራ ጉዳይ አይደለም። ሌላው ኤርትራ እንኳ ትንገንጠል ብትባል ሻቢያ ኤርትራን የሚገነጠል ከሆነ መገንጠል ያለበት የኤርትራ ራስ ገዝን እንጂ የአሰብ ራስ ገዝን ይዞ መሄድ አይችልም። ምክንያቱም ኢትዮጵያ ኮሎናይዘር ስላልሆነች